በኢየሱስ አንተ ሰው ልጅ ግን እንደዚህ ነው። ካሜራ ደቀንና እናስ አረ ሰዓት የለኝም አለ እንዴ። በጣም ቢዚ ነኝ ባይዘው የሰላም ውዴ ፕሮግራም ተከታታዮች እንደምን አላችሁ እኔ ዊንታ ነኝ ይህ ሙያተኞቹ የተሰኘ ሾው ነው በዚህ ሾው ላይ እነሱነታቸውን በስራቸው ያየንባቸው ድንቅ ብቃት ያላቸው በሙያቸው የምንኮራባቸው ሚዲያ ባለሙያዎች ነው የምጋብዝላችሁ ዛሬ አንድ እንግዳ አለ ከፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ እናመሰግናል እሺ እንግዲህ በመጀመሪያ ራስን ለተመልካቾቻችን በማስተዋወቅ እንጀምራለን እሺ ካሜራ ማን፣ ሌላ ምን አለ እዚህ ሙያ ውስጥ እንድትገባ ያደረገ ነገር ምንድን ነው? እንዴት ነው ካሜራ ማን የሆንከው? ያው እንጀራ ነው። ሌላ ምን ይሆናል? ለእንጀራ ብለህ ነው ካሜራ ማን የሆንከው? አይ ለህልሜ ምናም ነገር ብዬ አልስክስሽም። የትኛውም ሰው መብላት ስላለበት መኖር ስላለበት ነው አንድ ሙያ ውስጥ የሚገባው ከዛ ነው ህልምን መኖር የሚባሉ ነገሮች የሚወጡት። በእኔ እምነት እንደዛ ነው። ያ ነው ምክንያቴ መስራት ስላለብኝ መስራት ስላለብህ እንጂ ፓሽኑ የሚመጣው ይኸውልሽ፣ ከልምድ ገብቶሻል። ስራ ውስጥ ረጅም ጊዜ በቆየሽ ቁጥር ነው ፓሽን፣ ከዛ ህልም ምናምን የሚባሉ ነገሮች የሚመጡት። መጀመሪያ ላይ ስራ ስትመርጪ የትኛውም ሰው አሁን ተምሮ ይህንን ትምህርት ተምሬ መስራት ፈልጋለሁ ካለ ለመኖር ነው ያን ስራ የሚመርጠው መብላት ስላለበት መኖር ስላለበት እንጂ የትኛውም ሰው ህልም ኖሮት በዛ ህልሙን አስቀድሞ ሳይበላ የሚኖር ሰው የለም። ይች ለዛ ለመኖር ነው ይህንን ስራ የመረጥኩት ለመኖር ብላይ እሺ ብዬ። መጀመሪያ ካሜራ ስትይዝ የነበረው ቫይ ትዚላ አው መጀመሪያ ቸርች ነበረ ስራ የጀመርኩት እና መጀመሪያ ቀን ካሜራ ተሰጠኝ ምናምን ከዛ ጀመርኩ። ምንንም አላቀም ነበር ካሜራ ሴቲንጎች እዛው ወሳኝ የሚባሉ የላይት እንትኖች ነበር ያሳዩኝ የነበረው። ከዛ ቀባው የምሰራው ነገር ነበር የጠፋብኝ፣ ምን እንደሚቀረጽ ምናምን ነገር ምንም አውቀው ነገር የለም። ከዛ አንድ አንድ ወንድሜ ነበር እና ይሄ ልጅ ካሜራ ነግቶ አያውቅም፣ ካሜራ ቢሰብርስ፣ ካሜራ ቢጥልስ ማን ተጠያቂ ይሆናል ተባለ ምናምን ከዛ የቸርች አስተዳደር ነበር በቃ ታደንኩልሻለሁ ቸርች ውስጥ ስልክ ሰርቁ የጠፋ ሌባ ነው መስልሽ። ቸርች ስታደን ተፈለግኩ ተገኘው እዛ። እኔ ራሱ እንዴት እንደጠፋ አላውቅም። መሰራው ነገር ጠፍብኝ ዛ ስዞር የነበረው ከዛ ካሜራ ተቀበሉ። ከዛ በኋላ በ በረጅም ጊዜ እንትን አላልኩም ነበር ካሜራ አልያዝኩም ነበር። ለመማር ለማወቅ ነበረ እንትን ያልኩት። ሶፍት ራሴን እያዘጋጀ የነበረው። ከዛ ፐርፌክት ሲሆን ካሜራ ማንም ሰው ስትቺ እንትን ይልሻል ያከብርሻል። ዛን ሰዓት ሁሉም ሰው እንትን አለ አመነብኝ፣ መስራት ጀመርኩ ማለት ነው። አሁን እኮ ከነሱ ሰዎች እራሱስ ሻል ያለ ቦታ እንዳለ ነው እኔ ፊልም ማድረገው የማውቀው እግዚአብሔር ረድቶኝ አሪፍ ቦታ አሪፍ ነገሮችን እየሰራን እንገኛለን። ከዚህ በላይ ደግሞ የመስራት እቅዳለኝ አሁን ምኑንም አልያዝኩትም ብዬ ነው ማስበው ምም እንዳልኩሽ ቅድም እዚህ ስራ ላይ የገባሁት የነበረው ያው መስራት ስላለብኝ የቤተሰብ ሸክም መሆን ስለሌለብኝ ራሴ መቻል ስላለብኝ ለዛ ነበረ። አሁን ያንን ነገር ሰርቫይቭ አድርጌያለሁ። አሁን ደግሞ ለህልማችን እንኖራለን ማለት ነው። ከዚህ በኋላ ወደ ህልም ልትገባ ነው። በደንብ እና ደግሞ እስቲ በዚሁ አያይዘ አሁን ባለው ማለት ያለው ጊዜ እንዳለ ሰው ስራ ሲያጣ አንተም አሁን ብላለሁ፣ ኦልሬዲ ለእንጀራ ብዬ ነው የገባሁበት አልክ እና አብዛኛው ትምህርቱ አልሆንለት ሲል ውጤት አልመጣ ስለ አብዛኛው ካሜራማን እየሆነ ነው። እና እስኪ እያንተ ከዚህ አንጻር ምን ትለናለህ? አሁን እንደ እኔ ትምህርቴን አቆሚ ነው ወደ ስራ የገባሁት። ትምህርቴን ያቆምኩበት ምክንያት ግን እኔ ትምህርቴን መቀጠል አቅቶኝ ሳይሆን ትምህርቴን ማቆም እንዳለብኝ ስለተሰማኝ ነው። ማለት ብማር እራስሽን የምታገኝበት ቦታ አለ አይደል? ብማር እና የሆነ እንትን ብል ከዚህ የተሻለ ነገር አገኛለሁ ወይ ማለት ጊዜን ማቃጠል አልፈልግም። ከዛ አሪፍ የሆነልኝ ህይወቴ ውስጥ አሪፍ ኢንካም ያመጣልኝ ሙያ ይሄ ነው። ሰዎች ደግሞ ትምህርት አሉን አላቸው። ትምህርት አሉን ብሏቸው እዚህ ስራ ላይ ገብቶ አሪፍ ኢንካም ካገኙ ይመቻቸው ይስሩ። ምክንያቱም ፐርፖዙ የመማር የተለያዩ ነገሮች የመሞከር መጨረሻ ግቡ ገንዘብ ነው፣ ብር። ስለዚህ ያንን ካገኙበት ምን ችግር አለው ቢሰሩ። ማለት እኛም ማለት አሪፍ ነ ቦታ ላይ ያለን የምንባል ሰዎች ማለት እኔ አሁን አሪፍ ቦታ ላይ አለው አይደለም እምለው፣ ገና ምኑንም አልነካሁትም፣ ምኑንም አልያዝኩትም። ግን ትንሽ ኮኔክሽን ያለን ሰዎች ለነዛ ሰዎች እድል ብንሰጣቸው፣ ብንጋብዛቸው፣ በር ባንዘጋባቸው። ትምህርት አልሆን ስላለው እኮ ነው ካሜራማን የሆነው ከምንል በቃ ያ ሰው ተሰጥኦውን እንዲያወጣ ቢያንስ የሆነ ታለንትድ የሆነ ስራ ባይሰራም ኖርማል ስራዎች አሉ። በቃ በሱ ስኪል የሚሰሩ ስራዎችን እንዲሰራ እድሉ የምንሰጣቸው ክፋት አለው ብዬ አላስብም። የትኛውም ሰው መስራት አለበት፣ መኖር አለበት። እኛ እንደምናስበው አሁን እንትን ስላለ በቃ እሱ እኮ ትምህርት እምቢ ስላለው ነው አይችልም ምናምን ከምንል ያ ሰው ስንት ሃላፊነት ይኖርበታል የቤተሰብ ኃላፊነት ይኖርበታል። እናት አባቱ ምናምን መርዳት ሊኖርበት ይችላል። እንደዚህ አይነት ነገሮች ስለሚኖሩ በቃ ቢሰራ እንትን ቢል ችግር የለውም። እኔ ችግር የለብኝ። እንደዚህ አይነት ሰዎችን ማገዝ ለነሱ የስራ እድል መስጠት ምናምን ያስደስት። እናመሰግናለን፣ በጥሩ ሁኔታ አብራርተዋል። እስቲ አቢኒ አንተ አሁን በጣም ብዙ ኢቨንቶችን ሰርተሃል እና እስኪ ከሰራቸው ኢቨንቶች ውስጥ እኔ የተወሰኑ ማውቃቸው አሉ። እስኪ አንተ ደግሞ እኔ ማላቃቸውም ካሉ እዚህ ጋር ጥያቄውን አስተካክላለሁ። ተሳትፈል በሚለው እንትን ይበልልኝ። ብዙ ብዙ አልሰራሁም። እንግችንግቸስእንጀራ ልትዘግብኝ ነው። ትንሽ ኤቨንቶች ላይ ተሳትፍ ያለው አሁን ፔፕሲ ሜዳ ላይ በደሌ የሚያዘጋጃቸው የቁርጥ ፌስቶች ላይ ሳቅ ሜዳ ላይ ኮንሰርቶች የሮፍናን ኮንሰርት ላይ ምናምን እነሱ እነሱ ላይ ተሳትፍ ያለ እሺ አብኝ ካሜራማን በጣም ዱርዬ እንደሆነ ነው የሚታሰበው እና ወመቴም ነው እናውን ያሉት እኔ አላልኩም እስኪ እዚህ ላይ ምን ትላለህ ህብረተሰቡ ያለው ለእኛ አመለካከት ልክ ስላልሆነ ካሜራማነች ምንድን አሁን እዚህ ጋር ዱርዬ ማለት ከስራው አንፃር ነው ወይስ ኖርማል ፐርሰናሊቲያቸው ነው? ዱርዬ ነው። አዎ ኦልሬዲ ማይንዳቸው ውስጥ ያለው ካሜራ ማንን ራሱ ሲያስቡት ላይፉም ሁሉ ነገሩ ዱርዬ እንደሆነ ብቻ ነው የሚያስቡት። አሁን ለምሳሌ አብዛኛው ካሜራ ማን ላገባ ነው ብትል አንድ ሴት ቤተሰቧ የዛን ያክል ኢንጂነር ዶክተር ላገባ ነው እንደምትለው ሴት አክሰብታ አያርጓት ዱርዬ ልታገባ እንደሆነ ነው ሪከመንድ ያደረጓት አሁን እኔ ምን አስባለሁ መሰለሽ አሁን ብዙ ጊዜ ኢትዮጵያ ውስጥ ተምረው ምናምን ነገር ስለሆነ እነዛን ነገሮች የሚያ ብዙ አመት ለፍተውበት ምናምን ከዛ በኋላ ጫማቸውን ጨርሰውበት ነው ስራው የሚያገኙት እና ለዛ ሰዎቹ ለከፈሉት ዋጋ ነው ልጅቷን እየሰጧት ያሉት፣ እንጂ ለወደደችው ነገር አይደለም። አንድ ሰው ካሜራማን ሲሆን በደንብ ለፍቷል ስልሽ፣ እኔ አሁን ካሜራማን ሲሆን በደንብ ለፍቻለሁ፣ እዚህ ደረጃ ላይ ለመድረስ በጣም የብዙ ሰው ፊት አይቻለሁ፣ ብዙ ነገሮችን አሳልፌያለሁ። ያ ደግሞ ኢትዮጵያ ውስጥ የካሜራማን ኢንካም ትንሽ ሰዎች እንትን ያለ ነው የወረደ ነገር ስለነበር ስለሚያውቁት ብዙዎቹ ካሜራማኖች ይቸገራሉ ምናምናም ነገር በፊት ላይ ትንሽ ቆየት ያለ ታሪክ ነው እሱ። አሁን ላይ በደንብ ሰው ልጅ በደንብ ከነቃ ሶሻል ሚዲያ ላይ፣ ከዛ ካሜራ ላይ በደንብ ብር መስራት ይችላል። ከካራክተሩ አንጻር ከሆነ የሰው ልጅ ባህሪ ይለያያል። ሁሉም ሰው ዱርዬ ነው፣ ሁሉም ሰው ባለጌ ነው ማለት አይደለም። ዱርዬ ለመባል ግዴታ የሰው ልጅ መቃም ማጨስ ምናምን ነገር የለበትም። ምክንያቱም ዶክተር ሆኖ እንደዛም ያደረግሰዋል፣ ኢንጂነር ሆኖ እንደዛም ያደረግሰዋል። ስለዚህ ሁሉም ካሜራማን ዱርዬ ነው ማለት አይደለም፣ ሁሉም ካሜራማን ጨዋ ነው ማለት አይደለም። ተረዳሽኝ። በጥሩ ሁኔታ ገልጸኸዋል። ያው እኔም በትንሹ ስለሚያናደኝ ነው ያላቸውን አመለካከት ስለማቅ እናደዳለው። የሰው ልጅ ፐርሰናል ላይፉ በሱ ጀጅ ሊደረግ አይገባውም ብዬ አስባለሁ እንደኔ ማለት ማህበረሰቡን ኢፌክት ካላደረገ የዛ ሰው ህይወት የራሱ ማንም አይጠየቅለትም ለዛ ሰው ለዛ አንድ ላይ ባንወቀጥ ባትጨፈጭፉ አትግደሉ እንደዛ ብንል እኔ ዱርዬ አይደለሁም ይቅርታ ብዙ ጊዜ ካሜራማን የሚገኝበት ቦታዎች እኮ ናቸው፣ እንደዚ አይነት እንትኖችን አመለካከቶችን ሊፈጥሩ የሚችሉት። ምክንያቱም ብዙ ነገሮች ሊደረጉባቸው የሚችሉበት ቦታዎች ላይ ይገኛል ካሜራማን፣ ኢቨንቶች ላይ ይገኛል፣ ክለቦች ላይ ምናምናም ይገኛል ለስራው ሲል። እዛ ዱርዬ ለመሆኑ ያመሻል ስራ ላይ አዳርም ሊሆን ይችላል ምናምን እሱ ለስራው ነው። አዎ እኔ ለስራዬ ስል ነው። ስንት ሰዓት እንደምገባ ቤት ታውቂያለሽ። እና በቃ ያው ሰው ደግሞ ኢንጆይ ሲያደርግ ስታይ አንቺ የምታረጊውን ነገር ሰው ሲያደርገው ስታይ ሊደብርሽ አይገባም። እውነት ነው። በጣም ሰው ልጅ መዝናናት አለበት። መቼ ሺህ ዓመት አይኖርም። አይኖርም ሰባና ሰማንያ እድሜ ብሎ ትን ማለት የለበትም። ዱርዬ የሚያስብለውን አይነት ላይፍ ባይሆንም በቃ ሰው ልጅ ዘና ብሎ መኖር አለበት፣ እራሱ ማስጨነቅ የለበትም። እዛ ዱርዬ የሚባሉት ቃሉን ምን ይመጣል? ምንም አይመጣም። ቢሆንም ምንም ይመጣ ነገር የለም። አባባላቸውን እ የአዳማ ልጆች ልንል ዱርዬ ማለት ለእናቱ የሚያስብ ተሳ አለ ዱርዬ ነ ለእናታችን ነው የምናስበው፣ ለእናት ሀገሬ እሺ። እና ደግሞ በዚያው አያይዞ ካሜራማን ሃይማኖት የለውም አሊያም ደግሞ እምነት የለውም ይላሉ። እሱ አሰት ነው የአሰት መረጃ ነው። እሱ ብዙ ብዙ ሰው ብዙ ጓደኞች አሉ። ኦርቶዶክስ አለ፣ ሙስሊም አሉ፣ ፕሮቴስታንት አሉ። ሁሉም ሃይማኖት አላቸው በሃይማኖታቸው እንትን ይላሉ። ስራ ላይ እንኳን ሆነን ቤተክርስቲያን ምናምን የሚሰራ ስራ ላይ ኦርቶዶክስ ካሜራማኖች ስራ ትተው ሄደው የሃይማኖታቸውን ስርዓት አካሄደው ምናምን ነው የመጡት። ስለዚህ እነዚህ ሰዎች ሃይማኖታቸውን ያከብራሉ። ፕሮቴስታንት፣ እኔም ፕሮቴስታንት እምነት አለኝ፣ ቸርች ሄዳሉ። ሙስሊምም ጓደኞች አሉኝ በስነ ስርዓት የሚሰግዱ የቀረጻ ሰዓት ላይ እንዲያቋርጠው ትልቅ ትላልቅ ስራዎች ላይ አቋርጠው ሰግደው ብለው ሚመጡ እኛም የነሱን ሃይማኖት እናከብራለን። ስለዚህ ሃይማኖት የለውም የሚለው ነገር አያስኬድም። ምክንያቱም ካሜራማን ሰው ነው ማለት ስሜት አለው፣ እውቀት አለው፣ ሃይማኖት የሚባል ነገር ይኖረዋል። እግዚአብሔርን እየፈራ የሚያድግ በሃይማኖት ስር ነው ኢትዮጵያዊ የሚያድገው። የትኛውም አይነት ልጅ፣ የትኛውም አይነት ቤተሰብ ልጁን በሃይማኖታዊ ስርዓት ውስጥ ነው የሚያሳድገው ሲያሳድገው አድጎ የትኛውም አይነት ሰው አንቺ ጋር የተለያየ አይነት ካራክተር ሊያሳይሽ ይችላል። እና የትኛውም ቤተሰብ ልጁም በሃይማኖት ስርዓት ውስጥ ነው የሚያሳድገው። አድጎ አንቺ ጋር፣ ሰዎች ጋር የተለያየ ካራክተር ቢያሳይም በውስጡ ግን የሚያመልከውን አምላክ ይፈራል፣ ይወዳል፣ ለሚያደርጋቸውም ነገር ይጸጸታል። እንደዛ ካሜራማን እምነት አለው በእኔ እንትን እኔ ዙሪያ ያለ ያሉት ካሜራማኖች ሃይማኖት አላቸው። የሌላውን አላውቅም። እሺ፣ በመቀጠል እንግዲህ ይሄ ሙያ በቃኝ አስጠላኝ አልሰራም ብለህ ታውቃለህ? ይሄ ሙያ ሰልችቶ አለም ደግሞ ገና ምን ሰሪች ምን ሌላች በቃኝ ብዬ አላውቅም። የበቃኝን ጊዜ ግን አውቀዋለሁ። በቃኝ ብዬ መውጣበትን ጊዜ አውቋለሁ፣ ግን አሁን ገና ምንም ያሰራው ብዙ ገና ብዙ የሚጠብቀኝ ነገሮች አሉ፣ ብዙ ማስባቸው ነገሮች አሉ። የራሴን እንደ አንድ ካሜራማን እንደ አንድ ሲኒማቶግራፈር የራሴ ማስባቸው ነገሮች አሉ፣ ማሳካት የምፈልጋቸው አዲስ መፈጥራቸው ነገሮች ይኖሩኛል። ካሜራማን ጨራሽ ነው ኢየሱስ ክራይስት። አይደለም ነው ሴት ጨራሽ ነው ማለት ሴት ጨራሽ ነው ነውለርነንኛቦምብ። እኔ ምን እንደሆናችሁ አላውቅም፣ ግን ወንዶች ካሜራማኖች ሴቶቻችን ጨረሷቸው አሉ ባልታ ይ ካሜራማን ሴት ጨራሽ ነው። ሊሆንም ላይሆንም ይችላል። መሀል ላይ ነው ነው ።ምክንያቱም አንድ ሰው ወንድ ሆኖ ወንድ ስልሽ በቃ ተፈጥሯዊ ወንድ ሆኖ መቼም እንትን አይልም። ሰው ወደ ሱ መጥቶ ተመችቶ ምናምን ዝም አይልም። የትኛውም አይነት ሰው ማለት ኦልሬዲ ፈልጋት ኃጢአት እያሰቡ ነው አሁን ለምሳሌ እዚህ ሙያ ላይ እኔ ከዲ አንጻር ብዙ ኮንታክቶች ይኖርሻል ስልሽ፣ በስራ አጋጣሚ ኮንታክትሽን ሰጫለሽ ምናምን። ከዛ የሚመጡ እንትኖች አሉ፣ ነገሮች አሉ። እንደ እኔ ማይታገስ ሊኖር ይችላል። ገብቶሻል? ብሎክ ማያደረግ ሰው ይኖራል። እድል መጠቀም የሚፈልግ ሰው ይኖራል። ሴት ጨራሽ ነው ምናምን በሚለው ሳይሆን በቃ እንደ ወንድ ልጅ የሚሰማው ነገር ይኖራል። ወንድ ካሜራማን ሴት ካሜራ ወንድ ላይ ብቻ ለምን ይበረታል ይሄ? ሴት ካሜራማንስ? ሴቶች ካሜራማኖች አሉ ለምሳሌ። እነሱ ወንድ ጫፍጫፊ ናቸው ተብሎ ይታሰባል። ከሳንግ ላይ እቻ አላቅም፣ ግን ሁሉም ወንድ ካሜራማን ሴት እንትን ይላል ማለት አይደለም። የሚመቸው አይነት ቫይብ ማድረግ የሚፈልገው ላይፍ ካለ ከተመቸችው ያች ሴት ዴት ማድረግ ይችላሉ። ኖርማል ሰው እንደሚያደርገው አጋጣሚዎች የሚፈጥርለት ነገሮች ይኖራሉ። ከበዛ ያንን እድል ተጠቅሞ ዴት ሊያረግ ይችላል። ሌላ ማገር ሊያደርግ ይችላል። ግን ያን ያህል እንደዚህ ተብሎ ማለት ሴት ጨፍጫፊ ነው ማለት ይከብዳል። ምክንያቱም ብዙ የተከበሩ ባለትዳሮች የሚሰሩት ሙያ ነው፣ የሚሰሩበት ሙያ ነው። እነሱንም ነ ሁ ካሜራማን ከተባለ እነሱም ካሜራማኖች ናቸው። እንቀበላለን እና በዚህ አያዥ ደግሞ ሌላ የምጠይቅ ጥያቄ ትመልሳታል። እሺ፣ ካሜራ ማን ምን ይወዳል? ካሜራ ካሜራ ማን ምን ይወዳል? ፐርሰናል ከሆነ ከሙያው ውጪ ነው ወይስ ከሙያው አንጻር ያስኬሄዳል ካሜራ ከሙያ ውጭ ማናቴ ነው። አሁን ሌላ ወደዛ ነው የሚሆነው። መልካም ልጠቀም ነበር አልጠቀም ነው ዳቦ ወደኋላ አምስት ዓመት ወደ ኋላ አምስት ዓመት ይህብን ብታገኘው ምን ትለዋለህ? ህይወቴ ውስጥ የሚጸጽተኝ ነገር የለም ሁሉንም ነገር ተምሬበታለሁ። አለ ግን አንዳንድ መገኘት የሌለብኝ ቦታዎች ነበሩ፣ ማለት ለዚህ ስራ መክፈል የሌለብኝ ዋጋዎች ነበሩ። እዛ ቦታ አትገኝ እለው ነበር። አሁን ሌላ አለሁባት ትንሽ ደረጃ ምንም ዋጋ ያልከፈሉልኝ ሰዎች ጋር ዋጋ ከፍ እያለሁ ማለት፣ ምንም ላልጠቀሙኝ ሰዎች እንትን ብዬላቸዋለው ለፍቼ የላቸዋለሁ። እና እዛ ቦታ ላይ ባትገኝ የለው ነበር። ሌላ የሆቴሌ ነገር ሁሉ ነገር እንትንምልባት ሌለ ምጸጸትባቸው አይነት ነገሮች የሉም። እዚህ ሙያ ላይ ፐርሰናል ላይፌም ጥሩ ያው ቤተሰብ ከቤት ሲያስወጣን ያሳደገኝ ስርዓት ጀመሬ ምናምን የወጣሁት ከቤት ያን ያል ምጽጽትበት አይነት ህይወት የለኝም። ታንክ ዩ በትክክል መልሳል። እሺ፣ አንድ ካሜራማን ከሌሎች ካሜራማን ጋር ለምሳሌ አንተ አሁን ኢቨንት ላይ ተጠርቼ ሂጄ አብሬያቸው ሰርቻለሁ ብላሃልና፣ ጥቅሙ ከእነሱ ጋር መስራት ጥቅሙ ምንድን ነው ለአንተ? አለም ደግሞ ጉዳቱ ከእነሱ ጋር አብረን በመስራት ከእሱ ጋር ኮላብ አድርገሽ መስራት ጉዳት የሉም። እንደኔ አሁን እኔ ዛ እንደዛ አይነት ስራዎች የተጠረች በመስራቴ የተጎደሁት ነገር የለም። አንደኛ ተከፍሎኛል። ሁለተኛ ነገር ሞይን እስኪሌን አብዴት አድርጌ ያለሁ ከተለያዩ ሰዎች ከተዋወቅበታለሁ። የተጎደሁበት እንትን የለም። ዛሬ ስትሰሪ ያየሽ ሰው ነው ነገ ላይ የራስሽን ስራ የሚያሰራሽ። ያለሽን ታለንት የምታሳዩ በእንደዚህ አይነት እንትን ላይ ነው፣ ፕሮግራሞች ላይ ምናምን ኮላባ አድርገሽ የምትሰሪባቸው ስራዎች ላይ ነው። እኔ ከሰው ጋር በመስራቴ ምንም እንትን ተጎድቼ አላውቅም፣ ምክንያቱም እስኪልሽ የምታሳየው ከሰው ጋር ስትሰሪ ነው። የራስሽ ስራ የሚመጣው ሰው ስትሰሪ ስላየ ነው እንጂ ቁጭ የራስሽ ስራ ዝም ብሎ አይመጣም። ይመጣ እንደዛ ኮላብ አድርጎ መስራት ያን ያህል ጉዳት ያለው አይመስለኝም። እስኪ በዚያ አያይዘ የካሜራማን ጥቅምና ጉዳቱ ምንድን ማለት፣ ካሜራማን ምን ሲሆን ነው የሚጎዳው? ምን ሲያደርግስ ነው አትራፊ የሚሆነው? ካሜራማን ለራሱ ጊዜ መስጠት ካቆመ ነው የሚጎዳው። ምክንያቱም ስራው አድካሚ ነው በጣም በረጅም ሰዓት ትቆሚያለሽ። ምግብ በማትይባቸው ጊዜዎች ይኖራሉ ውሃም በበቂ አይነት ሁኔታ ራት ታገኝ ትችያለሽ ምናምን፣ እነዚህ አይነት ነገሮች ስለሚከሰቱ ለራሱ ጊዜ መስጠት አለበት፣ ራሱን መንከባከብ አለበት። ምክንያቱም እሱ ሲኖር ነው ስራዎችን ቀጥሎ የሚመጡ ነገሮች የሚመጡት። ጥቅሙ ደግሞ ያው እንዳልኩሽ ቅድም፣ ብር ብርብር አለ ስልሽ፣ አሁን ኢትዮጵያ ውስጥ ድሮ ነበረ እንደዚህ አይነት ነገሮች እንትን የካሜራ ማን ቫሊዩ የማይታወቅ የነበረው አሁን በደንብ ነው፣ ካሜራማን ተከብሮ ነው የሚሰራው ማለት። የፈለገውን ብር ጠይቆ የሚሰራው ማለት። የሚያዋጣውን ለልፋቱ ይሆነኛል ብሎ ይገባዋል ብሎ የሚያስበውን ብር ጠይቆ ነው የሚሰራው አሁን ካሜራማን። ከዛ በዘለለ ደግሞ የራሲን ስራዎች ስትሰሪ በደንብ ብር አለው። ሶሻል ሚዲያ ላይ አሁን ብዙ ሰዎች ካሜራ ማን ስላለ ነው እዚህ ደረጃ ላይ የተደረሰ። ብዙ እንትን ላይ የምታያቸው ቲቪ ላይ የምታያቸው ሰዎች ቲቪዎች ራሳቸው ካሜራ ማን ስላለ ነው እንደዚህ ሆኑት። ካሜራ ብቻውን ምንም ሊሰራ ይችላል። የካሜራ ማን እውቀት ተደርቦበት ነው። ካሜራማን ስላለ ነው እዚህ ደረጃ ላይ የደረሱትና ጥቅምም አለው። እንዳልኩሽ ራስሽን ማትንከባከቢ ከሆነም ለራስ ጊዜ ማሰጭ የማይነት ሰው ከሆነሽ ጉዳት አለው፣ በደንብ የጤና እድ ጉዳት አለው እና ማይሆኑ አይነት ላይፍ ደግሞ ካለሽ ጤናሽ ላይም ኑሮች ላይም ኢፌክት አለው። ምክንያቱም በዚህ ስራ ላይ ብዙ አይነት አጋጣሚዎች ይፈጠሩልሻል። ብዙ የምጠጭባቸው የተለያየ ላይፍ ልታይባቸው የምቻያቸው ቦታዎች ይኖራሉ። ያንን ነገር ማድረጋቸው ራሳቸውን እየጠበቁ ከሆነ እንጆ እያደረጉ ከሆነ ኖርማሉ ግን እነሱን ጤና ሊያውቅ በሚችል አይነት ደረጃ ከሆነ ያ ጉዳት ነው። እራስን መጠበቅ ጥቅም ነው። ባይሆን በጣም ጥሩ ነገር አውርታል። አብዛኛው እራሱን አይጠብቅም። እንደ አሁን ጥሩ አውርታል። ቲንክ እንግዲህ ፕሮግራም ሲመለከቱ ይማሩበታል ብዬ አስባለሁ። ጀሬ መጠበቅ መስሎች ስራ ውስጥ ስትሆኚ አይታወቅሽም የትኛውም አይነት ስራ እንትን ስትሆኝ ስራ ላይ ስትሆኝ ስራው ነው የሚታይሽ። ምክንያቱም ሞመንት ነው አሁን እኛ ረጅም ጊዜ ኤቨንት ላይ ምናምን ስለሆነ ሞመንት ማምለጥ የለበትም። እኛ የበላን የጠጣን ሞመንት ቢያመልጥ ከስተመር ቢሰጠው ፋይል የለም። ከስተመር ደግሞ ለአንቺ የሚያስብልሽ ከስተመር እንዳለ ሁሉ ያንቺ እንትን ጉዳዩ ያልሆነ ከስተመር አለ። በዚህ ሰዓት ላይስ የነበረው ሞመንት ይልሻል። የዛን ሰዓት ምን ትሰጫለሽ? የካሜራ ማን ላይ አልፈርድም። እንደዚህ አይነት ለምን አይጠብቅም ምናምን ነገር ለምን ጠዋት ድረስ ልኝ ትበያለሽ። ኢቨንት ላይ አሁን ሰርግ ላይ ምናምን ጠዋት ነው ትበያለሽ። ጠዋት ላይ አስራ ሁለት ሰዓት ላይ ምናምን ተነስተሽ ካሜራማን ስራ የሌለው ቀን ላይ በእርግጠኝነት የትኛውም አይነት ካሜራማን ከሶስት ሰዓት ከአራት ሰዓት በፊት ከእንቅልፉ አይነሳም። ምክንያቱም ረጅሙን ሰዓቱን ቆሞ ነው የሚያሳልፉ። ደክሞት ነው የሚገባው። አምሽቶ ነው የሚገባው። እዛ በደንብ መተኛት ይፈልጋል። ያን ስለለመደ ሰው ልጅ በጠዋት ካሜራማን የትኛውም፣ ጓደኞቼም እኔም ሌሊት ምግብ አይበላልም። አስራ ሁለት ሰዓት ላይ ተነስቼ ምግብ አልበላም እኔ እንደዚህ አይነት ነገሮች ስላሉ ያው ስራ ላይ ከዛ በኋላ በቃ የሚለብሱትን አልብሰን ምናምን ምናምን ነው ምግብ ልንበላ የምንችለው የዛም ሰዓት ማንም ቼክ አያረግሽም በዚህ አጋጣሚ ከሰርገኞች ብዙ ጊዜ የምታዘበው አንድ ነገር አለኝ ማለት ከከስተመር ከምናምን ቀላይ ምንበላሽ ምንጠጣሽ ቼክ ያደረግሻል ከዛ መኪና ያዘጋጅልሻል ምናምናም ነገር ትሪት ያደረጉሻል ቀላይ ማታ ፕሮግራሙ ጨረሰ ከስተመር ተጠራርጎ፣ የለም የቲጂ እቃሽ ምን ይሁን፣ ማንንም ነው ቼክ የሚያደርጉት። ቃላይ የትኛው መኪና ውስጥ ነው የምትሆኑት? በዚህ ግቢ በዚህ እንትን በይ ምናምን ነገር ያለች ሰው ሁሉ የለም። ማታ አብሶ እራት ምናምን ነገር ከሆነ ፕሮግራሙ ሁስ ስምንት ሰዓት ዘጠኝ ሰዓት ሊሆናል። በዛን ሰዓት ራይድ የምትጠቀሚ ከሆነ ምናምን ብዙ ጊዜ ትቸገር ያለሽ ማንም ቼክ ያደርግሽ። ይህንን ከከስተመር የምታዘበው ከሰርገኞች ነገር የምታዘበው ይሄ ነገር ይሄ በዚ አጋጣሚ አስተካክሉ ልመለ ብራችን ላይ እያስተካከልብራች ውስጥ ቆይታችን በጣም አሪፍ ይመስለኛል። እስቲ በዚ አያይዘ ደግሞ ወደፊት ምን መስራት ትፈልጋለህ? አሁን እኔ የራሴ የሆኑ እንትኖች አሉ የራሴ የሆኑ ህልሞች አሉ። ሀገርኛ የሆኑ ሙቪዎች የመስራት እቅድ አለኝ ምክንያቱም ኢትዮጵያ ውስጥ ብዙ ያልተነኩ ታሪኮች አሉ። በጣም ብዙ ያላየናቸው የማናውቃቸው ብዙ እንትኖች አሉ፣ ታሪኮች አሉን እና እነዛን ታሪኮች ማውጣት ማሳየት አሁንም ተጀምሯል። እነዚህ አይነት ስራዎችን መስራት ግን በቃ በተለየ አይነት አቀራረብ ብዙ ማስባቸው ነገሮች አሉ። እግዚአብሔር ከረዳኝ እሰራለሁ ብዬ አስባለሁ። ይረዳሃል፣ እናምናለን። እና በስተ መጨረሻ ማስተላለፍ የምትፈልገው ነገር ካለ፣ ማለት የምትፈልገው ነገር ካለ መጨረሻ። እዚህ ፕሮግራም ላይ ስለጋብዛችሁኝ አመሰግናለሁ ዳውራ። የካሜራማን ብሶትን እንዳወራ ስለጋበዛችሁኝ እኛ አመሰግናለሁ። ማስተላለፈው መልክት ብዙ መካሪ አይነት ሰው አይደለሁ። መልክቱ አመሰግናለሁ። እኛም ጥሪያችንን አክብረ ስለመጣ ከልብ እናመሰግናለን። ተመልካቾቻችን አብራችን ስለቆያችሁ እኛም ከልብ እናመሰግናለን በሌላ ፕሮግራም ከሌላ ሰው ጋር እስክንገናኝ ድረስ መልካም ቆይታ